ራይስ ደግሞ ነው እና እንጸል ያለን እየተቀባበልን እንግዲህ ከዛ በፊት የእግዚአብሔርን ቃል አንድ ስፍራ አነብላችኋለሁ። ሁላችንም በቃ ቃሉን መሰረት ያደረገ ጸሎት ይላል አይደል ወንድማችን ተፌ ቃሉን መሰረት ያደረገ ጸሎት እንጸልያለን ማለት ነውና ኢሳያስ ኢሳያስ ሀምሳ ሶስት እሺ ኔትወርክ ተመልክተታል። ኢሳያስ 53ን ላውጣላችሁ እና ያን ኢሳያስ 53 12 ቁጥሮች አሉት፣ 12 ቁጥሮች አሉት። እና እሱን ሙሉ በሙሉ አነባለሁ፣ በጌታ በኢየሱስ ስም አነባለሁ። እነዚህ ይላል የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፤ ባየነውም ጊዜ እንወደው ዘንድ ደምግባት የለው። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። በእውነት ደዌያችንን ተቀበለ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለበደላችንም ደቀቀ። የደህንነታችንም ተግሳጽ በርሱ ላይ ነበረ፣ በርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎች ጋርም በሞቱ ሆኖ ግፍን አላደረገም ነበር። በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአታችን መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜው ይረዝማል። የእግዚአብሔርም ፈቃድ በእጁ ይከናወናል። ከነብሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዊ በእውቀቱ ብዙ ሰዎችን ያጸድቃል ኃጢአታቸውን ይሸከማል። ስለዚህ እርሱ ብዙዎችን ይወሳል፣ ከሀያላን ጋር ምርኮን ይካፈላል፤ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል ኢሳያስ 53 ከቁጥር አንድ እስከ አስራ ሁለት ያለው ክፍል ጌታችን ኢየሱስ ክርስቶስ በቀራኒዮ መስቀል ላይ የከፈለውን ትልቅ የሆነውን መስዋዕትነት በመስቀል ላይ ስሎ የሚያሳይ የመጽሐፍ ቅዱስ ክፍል ነው። ይህን ክፍል ስታነቡ ኢየሱስ ክርስቶስን በመስቀል ላይ ነው የምታዩት፣ እና ስለተሸከመው በደል፣ ስለተሸከመው መተላለፍም ይናገራል። በእውነት ደዌያችንን ምናደረገ ተቀበለ ይላል ህመማችንንም ተሸከም ይላል እና በጣም የሚገርም ክፍል ነው። ኢሳያስ ሃምሳ ሶስትን ጌታ ቢረዳችሁ ሁላችሁን ኢንካሬጅ አደርጋችኋለሁ በቃል እስክትይዙ ድረስ ብታጠኑት። በዚህ ቃል ውስጥ ኃይል አለ። ምክንያቱም ሁለት ነገር ልንገራችሁ። አንደኛው የመንፈስ ደዌ፣ መንፈሳዊ ደዌ ብላችሁ ጻፉ እስቲ ኮሜንት ላይ። መንፈሳዊ ደዌ፣ መንፈሳዊ ደዌ ተወሰደልን። ከመንፈሳዊ ደዌ ተፈወስን፣ ከመንፈሳዊ እውርነት፣ ከመንፈሳዊ ድንቁርና፣ ከመንፈሳዊ ሽባነት፣ ከመንፈሳዊ ዲዳነት ተፈወሰ። እዚህ ሁላችንም ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርገን የተቀበልን ሁላችንም ምን ይሁን ነን? መንፈሳዊ ፈውስ የተቀበልን ነን። መንፈሳዊ ፈውስ ተቀብለናል። በነገራችን ላይ ብዙዎቻችሁ እንደምታውቁት ከስጋ ደዌ በላይ ትልቅና ከባድ በደል ከባድ ደዌ መንፈሳዊ ደዌ ይባላል። የስጋ ደዌ ስጋን ያጠቃል፣ የመንፈሳዊ ደዌ መንፈስን ያጠቃል። መንፈሳዊ ደዌ መንፈስን ያጠቃል፣ ስጋዊ ደዌ ስጋን ያጠቃል። ለምን? እኛ ውስጥ ሁለት ማንነት አለን፣ ቁሳዊ፣ መንፈሳዊ። ሁለት ተፈጥሮ አለን፣ ቁሳዊ፣ መንፈሳዊ። ቁሳዊውን የሚያጠቃ ስጋዊ ደዌ ነው፣ መንፈሳዊውን የሚያጠቃ መንፈሳዊ ደዌ ነው። ከባዱ የቱ ነው ቢባል፣ የቱ ነው ከባዱ? ድንቁርና፣ ዲዳነት፣ ሽባነት፣ እውርነት፣ የትኛው ነው የውስጥ የውስጥ በሽታ ነው? የትኛው ነው በሽታ የሚባለው ትልቁ? መንፈሳዊ ደዌ ከባድ በሽታ። ከዛ ተፈውሰናል በኢየሱስ አምነን የዳንን ከሱ ያልተፈወስን ሰዎች የለንም። ከባዱ ከስጋ ደዌ በላይ መንፈሳዊ ደዌ ከባድ በሽታ ነው። ክብር ለኢየሱስ ይሁን። እርሱ ደዌያችንን ተቀበለ ተብሎ የተጻፈው ለዚኛው ነው። በሱ ቁስል እኛ ተፈወስን ተብሎ የተጻፈው ስለዚኛው ስለመንፈሳዊ ደዌ ነው። "የታለ" የሚሉ ሰዎች አሉ። የታለ የታለ የታለ፣ የሚሉ ሰዎች አሉ። የታለ የታለ፣ እኔ ፈዋሽ አምላክ እግዚአብሔር ነኝ አላለም። የታለ የሚሉ ሰዎች አሉ። መንፈሳዊ ደዌ የስ ለስጋዊ ደዌ ስጋዊ ደዌ የመንፈሳዊ ደዌ ነጸብራቅ ነው። በነገራችን ላይ ከባዱ መንፈሳዊ ነው። መንፈሳዊ በሽታ እንዳለ የምታውቁት በስጋ በሽታ ነው። ጌታ ኢየሱስ ምንድን ነው ያደረገው? እርሱ ስለመተላለፋችን ቆሰለ፣ ስለበደላችንም ደቀቀ የደንነታችን ተክሳስ በርሱ ላይ ነበረ በርሱ ቁስል እኛ ተፈወስን ተብሎ ተጽፏል። ያልወሰደልን እንደዊ የለም፣ ያልሰጠን ፈውስ የለም በልጁ በኢየሱስ ክርስቶስ የተጠናቀቀ ስራ ተሰርቶ፣ ተሰጥቶናል። ስለዚህ ፈውስ ያው በተለምዶ የልጆች እንጀራ ነው ተብሎ ሲጻፍ ሲነገር ሰምታችኋል አይደለ? ፈውስ የልጆች እንጀራ ነው ሲባል ከደዌ በላይ ፈውስ አለ። ከሰው በሽታ በላይ ፈውስ አለ። ፈዋሽ አምላክ አለ። ዛሬ ለተጨነቁ ግራ ለተጋቡ ሰዎች፣ ተስፋ ለቆረጡ ሰዎች አጥብቀን በጌታ ፊት የምንጸልይበት ጊዜ ነው የሚኖረን። ጌታን እጅግ አርጌ አመሰግናለሁ። ጌታ ደግሞ መልካም ነው። ቤታችን ሰብለ መታለች። የወርጊ ምናልባት በኋላ ላይ ትመጣ ይሆናል ግን በጣም እያገለገለች በጣም ነው የምትሰቃየው። ሐኪም ቤት ሄዳ ስትመረመር ምንም አይነት በሽታ የለባትም። የምርመራ ውጤት በቃ ምንም አይነት በሽታ እንደሌላት ነው። እና ትሰቃያለች። የት እጅ ልታከም ትላለች። እህታችን ሰብሊም ቅድም ነግሬያችኋለሁ፣ ብዙ ዋጋ እየከፈለች የምታገለግል በእግዚአብሔር ቤት አገልጋዮችን ከጎን ቆማ የምትደግፍ ማትቆጠር ቤታችን ናት። ጌታን በጣም እትወድናት። እንደውም ትላንት ማታ እየነገረች ነበር። እዚህ ማለዳ ላይ ከመጣሁ በኋላ ህይወቴ በጣም ነው የተለወጠው አለች። በቃ ማታ ዙም ላይ እሷ ነበር ስጸል የነበረው እና በጣም አይለኛ የሆነ መንፈስ መንፈሳዊ አሰራር ነው ላዩ ላይ ያለባት በሸክም ነው ስጸል የነበረው እና ሰው ቤት እንግዲህ እየሰሩ መታመም ከባድ ነው። ሄሉ የነገረችው የጸሎት ርዕስ አለ አደል። ራሷን ከአይምሮ ጤና ማጣት የተነሳ ራሴን ካላጠፋ ተብላ በእጅ ከብ የምትጠበቅ። ማን ነው ቁጭ ብሎ የሚጠብቃት? ማን ነው የሚታገሳት? ትዳር ውስጥ ያሉ ችግር አሉ አደል? መስኪ ዱባይ ሰዋ ቤት ነው የምትሰራው። አረብ ሀገር ሁለት ደቂቃ እረፍት ይሰጣሉ። ያችን ብርጭቆ አምጪ፣ ህፃናቶቻችንን ተንከባከቢ፣ ፊትሽን አሳምር እያሉ ማለት ነው። እንዴት ነው የሚኖረው? አረብ ሀገር ያሉ እህቶቻችን ብዙ ስቃይ ውስጥ የሚያልፉት እንጸልላቸዋል። ጌታ ደግሞ ጣልቃ ይገባል። ቃሉን እየጠቀስን እንጸል የምታውቋቸው ሰዎች ካሉ በውስጥ ጸልዩላቸው። በውስጥ ታዋቂነት የእግዚአብሔር እጅ እንዲመጣ፣ የእግዚአብሔር ክብር እንዲያልፍ፣ የእግዚአብሔር ግርማ እንዲያገኛቸው፣ የእግዚአብሔር ፈውስ እንዲያገኛቸው። በቃ ንግግር ባላበዛ ጥሩ ነው፣ ግን ሰው ይሰለቻል ንግግር ሲበዛ። ግን የሚነገረው ነገር ደግሞ ቀላል አይደለም። ኢየሱስ ያልተቀበለው ደዌ የለም። ኢየሱስ ያስቀረልን ደዌ የለም። ከኢየሱስ ፈውስ በላይ የሆነ ደዌ የለም። አጥብቀን ከጸለይን በቃ ከፈውስ በላይ የሆነ ደዌ ከሌለ የትኛውም አይነት ደዌ በፊቱ አይቆምም። እሺ ለምሳሌ አንድ ምስክርነት እየሰማው ነበር አሁን እዚህ ላይቭ ላይ እየገባው ቲክቶክ ላይ ማለት ነውና ፓስተር ዳዊት ሞላልኝ ጋር ረቡ ረቡ የጸሎት ፕሮግራም ነበረ። ከዚህ በፊት ታውቃላችሁ። እንደውም ኢትዮጵያ ውስጥ እንደሱ አይነት ፕሮግራም ያለበት የለም። እና እሱ እስቲች ምስክን ልንገራችሁ። እሱ ዘይት በዘይት እቃ ውስጥ ትልቅ የሆነ እንደ ወጥ ማቅረቢያ አይነት አለ አደለ በሱ ዘይት አድርጎ ጉባኤ ላይ እየዞረ ሰዎች ይዘውለት እጅ እየጫነ ይጸልያል። እንደ አጋጣሚ ፓስተር ዳዊት ለሰዎች እየጸለይ እያለ ባላንሱን ሉዝ አድርጎ ዘይቱን እንደያዘ እንደ መውደቅ ይላል። ከዛ እጁ ላይ ያለው ዘይት ዊልቸር ላይ በተቀመጠው ሰው ላይ ይፈሳል። አስቡ፣ አይደለም አልሞ አይደለም። ስለዚህ ዊልቸር ላይ ሲፈስ፣ ወዲያውኑ ዊልቸር ላይ የነበረ ልጅ ሰውዬ ብድግ አለ፣ ብድግ አለ። ከዛ እዛ ጫት ቃሚዎች፣ ሺሻ ጫሾች፣ ሌላ ሌላ ነገር የሚያደርጉ ሰዎች እነዚህ ጴንጤዎች ቁጭዎች እኮ ናቸው፣ ጤነኛ ሰው ዊልቸር ላይ ያስቀምጡ እና ዘለለ ብለው ያስፈነድቃሉ። ጉዳቸውን እናይ ብለው ሄደው በቃ እውነተኛ ዊልቸር ላይ የነበረው ሰውየ በሽተኛ እንደነበረ አውቀው አይተው በቃ እጅ በአፍ ላይ ነው የጫኑት፣ እና ጌታን ተቀበሉ። ምናልባት ባላንሱን ሉዝ አርጎ ዳዊት ዘይቱን የደፋበት ምክንያት ሰውየው ላይ አምኖ እጁን መጫን ስለማይችል ሊሆን ይችላል። አላውቅ፣ ግን የእግዚአብሔር ፈውስ የትም በፈሰሰበት ቦታ ይፈውሳል፣ ባለፈበት ይፈውሳል። ዛሬ ጌታ እግዚአብሔር ፈውስ ያምጣ። በቃኔ አሁን ቁጭ ብዬ ምን ሁኝ ልጸልይ ያልኩ ነው። ምን ሁኝ እንዴት አድጌ ልጸልይና እነዚህ ሰዎች ይፈወሱ ጌታ እያልኩ ነው። እንዴት እንዴት አድጌ ልጸልይና ይፈወሱ፣ ይዳሰሱ እያልኩ ነው። በጌታ በኢየሱስ ስም እጁ ይንካቸው፣ ጣቱ ይንካቸው፣ ኃይሉ ይንካቸው የእግዚአብሔር ግርማ ይንካቸው፣ የእግዚአብሔር ሞገስ ይንካቸው፣ የእግዚአብሔር ኃይል ይንካቸው። በቃ ስጋት ያለባቸው ሰዎች አሉ። ብዙ ሰዎች በቃ ነገ እንደዚህ ሆናለሁ እንደዚህ ሆናለሁ የሚሉ ሰዎች አሉ። ስጋት ያለባቸው ሰዎች በቃ ምንም ምንም ይሆን አለቀ። ምንም ምንም ምንም ምንም አንዳንድ እጃችን አይንቀሳቀስም እግራችን አይንቀሳቀስም አይናችን ያስቸግረናል፣ አይደል እግዚአብሔር አምላክ ይለፍ። በዚህ ፈውስ ላይ በዚህ ቤት ላይ ፈውሱን ይዞ ይለፍ፣ ፈውሱ ይለፍ። በኢየሱስ በጣም አድብቀን እንጸልያለን። በጣም ትናንትና ምሽት ትናንትና ጠዋት በዚህ አጋጣሚ ቀታ ሳልጠይቅ ነው የገባሁት ሳዳ እየጸለይች እያለ ነው መሰለኝ እንትን እንዳደረገብኝ እና በጣም ይቅርታ በጣም ይቅርታ ጠይቃቸዋለው። ዞር ስትሉ በቃ የሆነ አንድ ጊዜ በቃ ጥፍት ያደርጋል። እና በጣም ይቅርታ ምናልባት አስር ጉዳይ ሮ ጉዳይ አካባቢ ጸሎቱ ሳያልቅ ነው ፕሮግራሙ የተስተጓጎለው። እና በጣም ይቅርታ ጠይቃለው። ያ ሁሌ አንዳንዴ አይሳካም፣ እና ደግሞ ይቅርታ መጠየቅ በጣም ተገቢ ነው ብዬ ስለማምን ነው። በጣም ይቅርታ እያገለግላችሁ እያለ ፕሮግራሙ ተቋርጧል፣ እና በጣም ይቅርታ። እንግዲህ ኤታችን ሄሉ ትጸልያለች ያለች፣ እግዚአብሔር በእሷ ላይ እያስቀመጠው መንፈስ አለ። አትተላለፉ፣ አሜን እያላችሁ አያጥብቃችሁ፣ ጸልዩ እሷ ስትጸልይ በምትጸልየው ጸሎት ተባበሩ። እግዚአብሔር ያልፋል፣ እጁ ይነካል፣ ጣቱ በኃይል ይመጣል። እዚህ ቤት ውስጥ ዛሬ ለምስክርነት የሚሆን ለምስክርነት የሚሆን ለምስክርነት የሚሆን ነገር እንሰማለን። ለምስክርነት የሚሆን ውሃ ምናልባት ሰው የሰለችኝ ያል እያልኩ ብዙ መናገር የሚገባኝ ነገር ሳንናገር እየቀረውኝ ነው። አንደኛ ውሃ አዘጋጁ፣ አጠገባችሁ ውሃ አዘጋጁ። ውሃ ካለ ውሃ ብቻ የሆነ ነገር ለምልክት የሚሆናችሁ። ሁለተኛ ይሄ ጸሎት የሚሰራው እኔን እኛ እሳት የላሰ እሳት የጎረሰ ሰው መጥቶ ስለ ጸለየ ሳይሆን ስለ ጸለየ ሳይሆን ሰው በሚጸለየው ጸሎ ሲተባበር ነው። ሰው በሚጸልየው ሰው ጋር ከሚጸልየው ሰው ጋር ሲተባበር ነው። ሲተባበር ነው። ስትተባበሩ ይሆናል። ስትተባበሩ ይሆናል። ስትተባበሩ ይሆናል። ስትተባበሩ ይሆናል። ተባበሩ፣ አሜን በሉ። በተመሳሳይ መንፈሱ ነው። አንድ የፈውስ ዝናብ ነው የሚዘንበው። አንድ ጊዜ የፈውስ ኃይል ነው የሚያልፈው። በዚህ ጉባኤ የፈውስ እጅ ነው የሚያልፈው። በቃ የሆነ ነገር ይነፍሳል። ስለዚህ በዚህ ጉዳይ እንጸልያለን። ዝም ብለን ሃይማኖታዊ ስርዓት ለመፈጸም ሳይሆን ከልብ ከውስጥ ከአንጀታችን ሰዎች እንዲዳሰሱ፣ ሰዎች እንዲጎበኙ፣ ሰዎች እንዲፈወሱ፣ ሰዎች ካሉበት ተጽዕኖ ውስጥ እንዲወጡ። ልጆቻችሁ ሊሆኑ ይችላሉ። ሚስቶቻችሁ ሊሆኑ ይችላሉ እጁ ትለፍ ትለፍ፣ ሃይሉ ትንካን፣ ግርማው ይንካን፣ ሞገሱ ይንካን። አሁን ቀጥታ ወደ ጸሎት ነው ምንገባው። ሄዱ ትቀጥ ያልሽ